ተጨነኩኝ እኮ። ቆይ ደሞ ምን ሆነክ ነው? ከማጠልተክ ነው? ምንም አይደለም እባክሽ። ከስፈር ልጆች ጋተጣች ፍቅር ምን ስለየኝ እኮ ደስተኛ አትመስልም። አዎ እኔ ብቻ ሳልሆን ምስቴን ብታይሽ ደስተኛ ምንድን ነው ያልከው? ሚስተር እየቀለድክ ነው? እንዲሄዳ እኔ ዚኒት፣ ቀልድም ሆነ ጨዋታ አይመቸኝም። እሺ ጨዋታ ነው። እሺ እንደውም ጨዋታ የነበረው ከአንቺ ጋር ያሳለፍኩት ጊዜ

እናንተ ልጆች ከመቼ ወዲያ ነው ደግሞ ከሰው ጋር እየተጣላት የምትደባደቡት? አታስቢ ብዙም አልተጎዳው። ዳን ያለ እንዴ? ስራ ቦታ ሲሄድ እኮ ስራ ቦታ ታሽጓል። ቆይ ታሽጓል? እንዴት? ለምን? ቤቱ ታሽጎ ነው ሱ ጋብቻ ጋብቻ የሚለኝ እሷ ናት እንዲህ እንዲሆን ያደረገችው። ማለት እየዳኝናት ዳኒ ሊያገባ ነው እንዴ? አይኔ እኳ አመጣጤ ትላንት ስላስቀየምኩት ስጠቱ ስራቸልኩ ይቅርት አልጠይቀው ነበር። አዎ አንተ ማንጠት ልጅ ነ። እንኳንም የተውካት አንተ ስትተዋት ልጄና ጠመደችብኝ እንጂ እባክ፣ ልጄና አደንልኝ ልትወስድብኝ ነው ከእጄ ልትነጥቀው ነው አይምሮን እየበረዘችው ነው እኮ ይኸው እንዴትም ብላ እንዲያገባት ልታደርገው ነው አልገባኝም ማንን ነው የሚያገባው ዳኒ ሜላት እንዲያገባት ነው የምን ሜላት ነው የአንተን ጉድ ነው እንጂ አንተን ማግባት ሲያቅታት ይኸው ልጄን አጠመደችው እባክህ አንተን ይሰማሃል እንዳያገባት አድርገው የዳኒ እናት በጣም ግራ እያጋቡኝ ነው። ቆይ ዳኒ ማንን ሊያገባ ነው? መቼም ይሄ የኔን ሄመን አደለም አይደል? እራሷ ናት እ እቺ እስስት፣ ልጄን አታለለችው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። አዲስ ተከታታይ ድራማ መልስ ሰሞኑን ተቋርጦ ነበር። አሁን እንግዲህ በተከታታይ እያየ ነው። ባለፈው ክፍል ሰባትን አይተን ነበር። ዛሬ ደግሞ ክፍል ስምንት ንጀላችሁ መጥቻለሁ። ሄመንና ዳግም እንግዲህ ተለያይተዋል። ምክንያቱም ዳግም ደግሞ የእናቱን ሐሳብ ለማሟላት ብሎ ሌላ ሴት ለማግባት ወስኖ ሄመንን በድንገት ትቷታል። ሄመን ደግሞ በዛ ተበሳጭታ እራሷን ጥላለች። ነገር ግን ዳግም አዲስ ያገባት ሚስቱ ነጻነት ዳግም ስለማይወዳትና እሷ እሱ ደግሞ እንዲወዳትና የራሷ ብቻ ለማድረግ ስትል ሄመንን የሄመንን እናት አስገድላለች። የዳኒን ደግሞ ስራ ቦታውን አዘግታለች። ሁሉንም ነገር ለዳግም እነሱ እያደረጉ እንደሆነ ነግራው ዳግም ደግሞ እሱ እንዳዘጋበትና ጓደኛውን እሷንም እናቷን እንዳስገደል አድርጋ ለመጨረሻ ጊዜ እንዲቆራረጡ አድርጋቸዋለች። እናም ዳኒ በዚህ በጣም ተናዶ ባለፈው በተናገረው ነገር ሄመንን እንዲጋቡ ጠይቋት ነበር። እሷም አስብበታለሁ ብለዋለች። ያም ማለት ተቀብላለች። ከዛም ሄዶ እናቱን አናግሮ ያገባ እንደሆነና የሚያገባውም ሄመንን እንደሆነ ነግሮ ለእናቱ አሳምኗል። ነገር ግን ዛሬ ደግሞ ባልታመነ መንገድ በአዳዲስ ጥይንታዎች ተመልሰው መጥተዋል። የሄመን ፍቅረኛ የነበረው ዳግም የዳኒ ጓደኛ ዳኒን መጥፎ ነገር ስለተናገረውና ስላስቀየመው ጸጸት አላስቀምጥም ስላለው ይቅርታ ሊጠይቀው ወደ ዳኒ ቤት ሄዶ እናቱን ሲጠይቃቸው እናቱ ደግሞ ሄመንን ሊያገባ እንደሆነና ሄመን አታላይና ውሸታም ሴት እንደሆነች ዳግም አንተ ስለተውካት ልጅ ልታታልልብኝ ነው፣ እሷን ሊያገባት ነው ብለው እናቱ ደግሞ ልክ እነ ዳግም እንደሚያስቡ ሳይሆን እናቱ እያሰቡ ያሉ ስለ ልጃቸው ብቻ ነው። ነገር ግን እዚህ ጋ በጣም ትልቅ እሳት እያቀጣጠሉ እንደሆነ አልገባቸውም። ይህም በሰማ ጊዜ ዳግም እሳት ለብሶ እሳት ጎርሶ ያመነውማ የሰማማ መናቅቶት ምክንያቱም በፊትም የኔን ትርፍራፊ ትለጋቅማለህ ሚስቴንም የራስ ለማድረግ ፈልገህ ነው ብሎ በተናገረው ጭራሽ ሊሆን እንዳልቻለና የማይሆን ነገር እንደሆነ ጓደኛው እንዳስቀየመው አስቦ ነበር። ይቅርታ ሊጠይቅ ሄደው ነገር ግን እሱ ደግሞ ይህም በሰማ ጊዜ የተናገረ ሁሉ እውነት እንደሆነና ልክ እንደነበር አምኗል። በነገራችን ላይ ዳኒ ሲያፈቅራት የነበረችው ሴት ሜላት የነፃነት ጓደኛ ነበረች። የቀረበችውም ከእሱ ጥቅም ፈልጋ እንጂ ምንም ፍቅር አልነበረባትም። ይህንን ዳኒ ዘግይቶም ቢሆን አውቋል። ነገር ግን እሱ ያላወቀ መስሏት አሁንም ወደ ዳኒ ቤት መታ ልታገኘው ስትፈልግ እሱም በጣም ተናዶ ስለነበር እኔ እኮ አንችን የቀረብኩሽ ማፈቅራትን ሴት ለመርሳት ብዬ ነበር። አሁን ግን ላገባት ስለሆነ አንችን አልፈልግሽም ብሎ በደቂቃ እሳት አጋግሎባታል። እሷም በጣም ተናዳለች። በጣም እሳት ለብሳ እሳት ጎርሳ በዛ ላይ ዳግም እንደዚሁ ወዴት ወዴት እየሄዱ ነው? አሁን ትልቅ እሳተ ገሞራ ይፈነዳ ነው። እናም ሄመን ደግሞ ለበቀል ተዘጋጅታለች። ዳኒ ይህን ሁሉ ነገር ያደረገው የእውነት አስቦበት ሳይሆን እውነተኛ ጓደኛው አብሮ አደጉ ከሚስቱ ጋር እንዳይለያይ ብሎ እሱን ለማስታረቅ በሄደበት የተናገረው ከአእምሮ የማይወጣ ነገር ነው። በነገራችን ላይ አንዳንዴ የቸኩለን የምንወስናቸው ውሳኔና ከአፋችን የሚወጣው ቃላቶች ህይወታችን ሙሉ እንደሚያበላሹ ስንቶቻችን እናውቃለን? ምክንያቱም ዳግም ባለፈው ተናዶ የተናገረው ነገር መልሶ ሊ የሚችለው አይደለም። ምክንያቱም አንዴ በምላስ የተናገርነውን ነገር መዋጣ አንችልም። ዱላ ቢሆን ቢመታ ይድናል ቁስሉ። ነገር ግን ያ ትረፍራፊ ለቃሚ ያለውን ምን ብሎ ይቅርታ ቢጠይቀው ሊመልስ ይችላል። በዛም የተነሳ ለመጨረሻ ጊዜ ጓደኝነቱን ቆርጦ እሱን ለመበቀል ተነሳ። አሁን ደግሞ ዳግም ጓደኛውን ይቅርታ ሊጠይቅ ሲመጣ ደግሞ ጓደኛው ያረገውን ነገር ሲያይ እስከ መጨረሻው ተቆራረጡ። መጨረሻቸው ምን ይሆን? በጣም በጣም በጣም የሚያሳዝን ነው። እናም ውድ ቤተሰቦቼ ነፃነት እንዳሰበችው ዳግም እኔ ራሷ ብቻ አድርጋ አደለም የምትቀረው። ዳግምም ሆነ ዳኒም ሁሉም በዚህ ሕይወት ውስጥ ማንም ተጠቃሚ የለም። ሁሉም ወደ እሳት እየሄዱ ነው። ይህንን እሳት ያቀጣጠለው አንድ ሰው ቢሆንም ነገሮችን ቀስ ብለን ባለማሰብና በችኮላ በመወሰን የሚፈጠሩ ነገሮች ናቸው። እንደኔ እንደኔ የሁሉም ነገር የሁሉም ችግር መንስኤ ዳግም ነው። ምክንያቱም እናቱንና ሚስቱን በተለያየ መንገድ ማየት ነበረበት። እናም አንዳንድ ጊዜ ይሆናል ብለን የምናደርገው ነገር ህይወታችንን ሁሉ አሁን ከነፃነትም ጋር ሆኖ አብሮ ደስተኛ ሆኖ አይኖርም። እናቱንም ደስተኛ እርጓት አይኖርም። የሚያፈቅራትንም ሴት አጥቷል። አብሮ አደግ ጓደኛውንም እሱም ራሱንም አጥቷል። እና ምንድን ነው ጥቅሙ? ስለዚህ ቆም ብለን ብናስብ አንዳንድ ጊዜ ጥሩ ነው ላለሁ። ይህ ድራማ እጅግ በጣም አስተማሪና ብዙ ነገር ልናስብበት የሚገባ እንደሆነ አምናለ ውድ ቤተሰቦች እንግዲህ፣ ለዛሬው ቀን ጭብጭብ አድርጌ ያቀረብኩላችሁን ይመስል ነበር። ውድ ቤተሰቦቼ ባይ ባይ።